ፋሲካ በአብዛኞቹ ሀገራት ዘንድ የሚከበረው በሃይማኖታዊ በዓልነቱም ሲሆን አንዳንድ ሀገራት ዘንድ ግን ፍጹም ሃይማኖታዊ ይዘት በሌላቸው ክንውኖችም ይከበራል። ይህ በክርስትና እምነት ተከታዮች ዘንድ የሚታወቀው ሃይማኖታዊ በዓልነቱም ሲሆን በሌሎች በአንዳንድ ሀገራት በተለይ ደግሞ በምዕራባውያን ዘንድ ግን ከሃይማኖታዊ በዓልነቱ በተጨማሪ የቀንና የማታ ሰዓታት እኩል የሚሆኑበት የጸደይ ወቅት መምጣትን የሚቀበሉበት አገራትም አሉ። የተለያዩ አገራት ከሃይማኖታዊ ክንዋኔ ውጪ የፋሲካ በዓልን የሚያከብሩበት ስርዓትን በጥቂት የምንመልከት። ለቻናላችን አዲስ እንግዳም ከሆናቸው ሰብስክራይብ በማድረግ ቤተሰባችን ይሁኑ። በስዊድን በታላቅ ድምቀት ከሚከበሩ በዓላት መካከል ፋሲካ ወይንም ኢስተር አንዱ ነው። በዓሉ ከሶስት ቀናት አስቀድሞ አካባቢዋን ዋናና ጎዳኖችና አደባባዮችን በማስዋብ ማክበር ይጀምራሉ። በፋሲካ ዕለትም ሕፃናት ረዘም ያለ ቀሚስ ለብሰው ራሳቸው ላይም በተለያዩ ቀለማት ያሸበረቁ ኮፍዮችን በማድረግና ሥዕሎችንም በመያዝ ተሰባስበው ጎረቤቶቻቸውን እንኳን አደረሳችሁም ይላሉ። በሕፃናቱ እንኳን አደረሳችሁ መልእክት የደረሳቸው ነዋሪዎችም ሕፃናቱን ተቀብለው ቤት ያፈራውን በማቀማመስ ይሸኟቸዋል። ጣፋጭ ምግቦችን በማዘጋጀትም በዓሉ በድምቀት ያከብራሉ። ሌላኛዋ በዓሉን በድምቀት ከሚያከብሩት ሀገራት መካከል ሃንጋሪ ናት። በሃንጋሪ የፋሲካ በዓል በተለያዩ ባህላዊ ክንውኖች የሚከበር ሲሆን ስፕሪንግሊንግ በመባል የሚታወቅ የውሃ ዳር ጨዋታ በፋሲካ በዓልም የሚጫወቱት ነው። ወጣቶች በውሃ ዳር የሆኑና በመረጫጨት ያከብሩታል። ይህም ውሃ ንጹህ ነው፣ ሁሉንም ነገር ያጸዳል ከሚል ባህል እንደሚያከብሩትም ነው የሚነገሩ። በወጣት ሴቶች ትከሻ ላይ ውሃ በመርፋትም የወደዳት ወንድ የፍቅር ጥያቄ እንደሚያቀርብላትም መረጃዎች ያሳያሉ። ሌላኛዋ ፈረንሳይ ስትሆን የቤተ ክርስቲያን ደውሎች ፈረንሳይ ውስጥ ዓመቱን ሙሉ ሰዓታትን እየጠበቁ የሚደውሉ ሲሆን በፋሲካ ሶስት ቀናት ውስጥ ግን ድምፃቸውን አጥፍተው ይቆያሉ። ትውፊታቸው እንደሚያስረዳው ከሆነ የቤተ ክርስቲያናቱ ደውሎች ተቀድሰው ለመምጣት ወደ ሮም ይሄዳሉ። በፋሲካ እሁድም በከተማ ውስጥ በሚገኙ የመዝናኛ ስፍራዎች ቼኮሌቶችን፣ እንቁላሎችን፣ ዶሮዎችን እና ሌሎች የአገሪቱ የበዓል የሚሆኑ ምግቦችን ሰርተው በዓሉን ያደምቃሉ። ሐዋክስ በተባለ የአገሪቱ ከተማ 4500 እንቁላሎች የገቡበት ኦምሌትም በመስራት በአንድ ኦምሌት ከአንድ ሺህ ሰው በላይ በመመገብ የፋሲካ በዓልን በማድመቅ በዓለም አስደናቂ ቦታን ይዘዋል። ሌላኛው አገር እንዲሁ የፋሲካ በዓልን ከሚያከብሩት መካከል ስፔን ተጠቃሽ ስትሆን በስፔን በህብረት ከሚከበሩ በዓላት መካከል ፋሲካ አንዱ ነው። የፋሲካ ክብረ በዓል በዋናነት ከሆሳና እሁድ ጀምሮ የሚጀምር ሲሆን የፋሲካ ዋናው በዓል እሁድ ይሁንና ሰኞ ድረስ ይቆያል። በእነዚህ ቀናት ሀገሪቱ በጡሩምቦችና ከበሮች አድማቂነት የካርኒቫል ስሜት ውስጥ የምትሆንበትም ጊዜ ነው። በአንዳሉሻ ውስጥ የምትገኟ ሴቬሌ የምትባል ግዛት የፋሲካን ክብረ በዓል በደማቁ በማክበር የምትታወቅም አካባቢው ናት። በስፔን የፋሲካ ቅዱስ ሳምንታት ህመሙንና ስቅለቱ የሚታሰቡበት ጊዜያት ሲሆን በፋሲካውም ማድሪድን ጨምሮ ሁሉም አካባቢዎች በአበባዎች፣ በመንገድ ላይ ጭፈሮችና ጣፋጭ ኪኮች በደማቁም ይከበራሉ። በጀርመን ፋሲካ በጀርመን ውስጥ በስጦታ ቅርጫቶች ይበልጡን ይደምቃሉ። ልጆች በቤተሰቦቻቸው ከሚዘጋጁላቸው የስጦታ ቅርጫቶች ውስጥ ቸኮሌት እንቁላል፣ አሻንጉሊቶችና ሌሎች ስጦቶችም በጉጉት ይጠብቁታል። እናም የፋሲካ በዓል በጀርመኖች ዘንድ ለዘመድ ለጓደኛ፣ ለልጅ ልጅ፣ ለፍቅረኛና ለወዳጅ የሚሆኑ ስጦቶችን በመለወጥም ያከብሩታል። በሊባኖስ ሊባኖስ ክርስቲያኖች በቁጥር አነስተኛ ቢሆኑም ሳቢ የሆነ ልዩ የፋሲካ በዓል አከባበር ባህል አላቸው። ለሊባኖሳውያን የተለየ የሚሆነው የአከባበር ስነስርዓት ሥርዓት በቤተ ክርስቲያን ውስጥ የሚካሄደው በሪባኖች ያሸበረቁ ሻማዎችና አበቦች ለልጆች ከተሰጡ በኋላ ቤተ ክርስቲያኑን እንዲያዞሩ እንዲዞሩ የሚደረገው ነው። ማሙል የተባለው የሀገሪቱ ልዩ የሆነ ጣፋጭ ምግብም በፋሲካ በዓል የሚቀርብም ነው። ስኮትላንድ በስኮትላንዳውያን ፋሲካ በህብረት የሚከበርና በምግቦች የተሞላ ከመሆኑ በተጨማሪም በተለየ በልጆች ዘንድ በፈንጠዝያ የሚከበር በዓልም ነው። በስኮትላንድ በልጆች የሚደረገው ይህ የፈንጠዝያ በዓል ከእንቁላል ጋር የተያዝም ታሪክ አለው። እንቁላሎች ከቀቀሉና በተለያዩ ቀለማት እንዲያሸበርቁ ካደረጉ በኋላ አቅራቢያቸው ወደሚገኝ ኮረብታማ ስፍራዎች በመውሰድ በፋሲካ ዕለት ቁልቁል ያንከባልሏቸዋል። ልጆችም እንደ አስደሳች የጨዋታ ጊዜ ቢቆጥሩትም ክንውኑ ፍጹም ትምህርታዊ ምሳሌም ነው። እንቁላል ከተራራ ላይ ማንከባለል የክርስቶስ መቃብር የተከደነበትን ድንጋይ እንደማንከባለል ይቆጥሩታል። ይህም ትንሳኤውን እንደማገዝ ማለትም ነው። በመጨረሻም አሜሪካ። አሜሪካውያን ንጹህ ልብስ በመልበስና ቤተ ክርስቲያን በመሄድ የፋሲካ በዓል ሳምንትን ማክበር የሚጀምሩታል። የተለያዩ ከረሜላዎች፣ ቸኮሌቶችም የበዓሉ ማድመቂያዎች ሲሆኑ እነዚህ ምግቦች በብዛት የሚበሉበት ሰሞንም ነው። የፋሲካ በዓልን ጠብቀው የተለያዩ ዝነኛ የጣፋጭ ምርቶችም በብዛት ይለቀቃሉ። ሌላው በዋሽንግተን ዲሲ ሕፃናት እንቁላሎችን በማንከባለል ይጫወታሉ። መረጃዎች እንደሚያሳዩት ከሆነ የዋይት ሀውስ ቤተ መንግስት ከፊል ቦታዎች ክፍት ተደርገው ሕፃናት እንቁላል እያንከባለሉ እንዲጫወቱ የሚደረግበት አግባብም አለ። በአሜሪካ ይህ ባህል እንደ አውሮፓያኖቹ አቆጣጠር ከ1978 ዓ.ም ጀምሮ እስካሁን ድረስ መቀጠሉም ይነገራል። ከተለያዩ ሀገራት የፋሲካ በዓል አከባበር የምንረዳው ሉም አገራት በዓሉን ሲያከብሩ ጎረቤት ለጎረቤት ተጠያይቀው በሰላም በፌሽታ በመዋደድ በመቻቻል በይቅር መባባልነትና በመረዳዳት መሆኑን ነው። ታዲያኛም መልካም የፋሲካ በዓል ይሆን እያለን በዚሁ እንሰናበታለን። በቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉንም እንጠይቃለን።